አሰላም አሌይኩም በረሕመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናቸው? ሰላሙ ናቸው ናነ አልሐምዱሊላህ። እረ ዛሬ እንደው የሚያስቅ ላይት እንዴንዴንንንዴ ለማንኛውም በላይክ በሸር በሰብስክራይብ እስኪገባገባ እያላችሁ ወገኖች የሞቅ ደመቅ አድርጋችሁ እንግዲህ መቶ ሺህ ክተት እረታሁ ሰው ለማንኛውም ዘር የመጣሁበት እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። በዓለም ዳርቻ ላይ ብያለሁ። ሁላችሁንም እንግዲህ እህቶቼ ወንድሞቼ፣ እንዲሁም የዚህ ቻናል ተከታታዮች እምቧ ብያለሁ። የአማራ ይትልሽ ባ ወላሂ ላዚ መቼም ከአማራ ተወለዱ በቃ ወይ ጀግና አማራ! ሰ ወንድ ውነት ነው የመጣሽው በእናትሽ አንጀቴን ነው ቅቤ ያጠጣሽው። ወላሂ አልዓዚም ወረብል ከዕባ እኔ ልንገራችሁ፣ አንጀቴን ቅቤ ነው ያጠጣችሁ አልኳችሁ። አንጀቴን ያማራው አለሽ እንዳ ጨምላቃ አየሽው። እንግዲህ ከአማራ ሰው ጋራ ንግግር እያንዳንድሽ

ይሄን ንግግሬን ማለት ነው። ወላሂ ምሬን ነው። ለምንድን ነው? ዛሬ ባየሁት ድራማ ላይ ጥፊተነ ካልቾ ኢታው ባቱንስ ወላሂ ለአዚም እንደት ነው በቃ ተተወለድ አይቀር ወንድልሽ ጥፊተነ ካልቾ እየቀመሰ ዝም ብሎ መጠጣት ነው ያለበት እንጂ ሌላ ንግግር ያስፈልገው ማለት ነው። እና ስለዚህ በረኪና ዛሬ ተአስራ ያው ጥፍጥፍ ተደርጋ አፏን ዘግታለች። በረኪናዬ፣ እንግዲህ ለማንኛውም አላህ ያስችልሽ። አላህ ራህምሽ ተነስተሽ ወንዱንም ሴቱንም እንዲህ መጠፍጠፋ ይምስለሽ። ከአማራ ሰው ጋር መነጋገር ያማረዋለሽ፣ ኮስታራዋ ብዬሽ። አንዴ የመነኝ አንዴ ኢትዮጵያ ብላ አስበጨጫቻችሁ። እንግዲህ ወንድ ወላ ዩ እንግዲህ እኔ የተናግር ያለሁ ከተማር ህዝብ ጋር መነጋገር፣ ይሄ ነው ትርፋችን፣ ይሄ ነው ትርፋችን አልኳችሁ። ወላ ላዚም እኔ አንድ ወንድ ልጅ እንደዚህ ድባድቦ መጫወሻ ነው እንጂ ማደርገው ልጫወትብ፣ በፍጹም አይችልም። ገባችሁ ኔ ታባቱ ወንድ ወላሂ ሱሪን ታጥቀሻል። በቃ እንደው ሌላ መቼም አልልሽም። ወንድ ሱሪን ታጥቀሻል ማለት ነው፣ እና ስለዚህ ጎበዝ ነሽ አድናቂሽ ነኝ ማለት ነው አሉ እና ዛሬ የአማራዋ ልጅ እንግዲህ በረኪናን ግጥም አርጋ ስራ እና አባቱንስ በረኪና ሲቲ በረኪና ያ ኢላሂ ወላ ሰይዲ ብሎ ነገር ባዳ አይሽና ሽፍና አጥሲ ረረረ ላ ኢላህ ኢለላህ መሐመድ ረሱሉላህ። እንደዚ ታስረሽ እናንድዬ ያ ምላስ ያ ሾጥ ሾጥ ያ ጥፊ እዚያ ተቀምሼ ውስጥ ያ ምን ተዋጠሽ። ባሌን እንዲህ አድርገው ባሌን እንዲህ ብለው እያልሽ ትትስ በነበኒ መልሰሽ አለ ዛሬ ቀጥለሽ ስለሷ ስንግ እንደ መሻን ስተሽ እንደዚህ ፊት ፊት ፊት ፊት ያሰኝ ሽፋ ተፈጣፈጣሽ አለች። ያንስታ ገባሽ? ይኸው ሆና እንደመጣች አይተሽ ተጠቀሚው እንግዲህ እንደሰራችላችሁ ወቂ። ይሄንን ደግሞ ያደረገችበት ጎበዝ ናት። ገባሽ? በፊት ያኖረቻቸውን ቪዲዮዎች ጠርቀምቀም አርጋ ለቀቀች። መጨረሻ ላይ እንግዲህ የሰራችላችሁን ሰራችላችሁ። እሱማ እንደየመን ነኝላል የመን ሆኖ የቀረጠውን አንቺም ይሄ ነው ትያለሽ። አኪድ የመን ነው እሱ እንኳን

የአማርዋ ልጅ ብያታለሁኝ፣ ከምጣልጣዋ ብያታለሁኝ። ወላሂ ለዐዚም ውይ እኔ እንጃ። በቃ በመሸም በመሸም ጊዜ ጅማ ትሰጥ የአማራ ልጅ እሷን አገኘሁ። እኔ ገዳፊሽ ነኝ አንደኛ፣ አርናቂሽ ነኝ ሁለተኛ። ይቅርታ እንደሌላ ሁለተኛ ቢጤሽ ነኝ በቃ

ጠራኸው ስጦታ ተሰጣችኋል፣ ጥፊም ቀምሳችኋል። ያማራዋለሽ ወዲያ እኸይ እንዴ እህ አንዴ እንዴ እንዴ የተወለድኩት አማራ ወላሂ አላዚም ወይ ጀግኒት እኔ ወላሂ አላዚም ልንገራችሁ እዚች መሀከል ላይ ተዝም ቀደም ይሄንን ዘኛው ቻናሌ ላይ ተናግሬያለሁ በቤተሰቤ ላይ እኔ በትዳሬ በህይወቴ ላይ እንዲህ ያለ ነገር ተመጣ፣ አቃጥየው ነው የምሄድ። ያንሳው በቃ ልብልብ አድርጌው ነው የምሄድው። ጋዝ አርከፍክፌ እኔን አገባ ያለው እንዲ በዚህ አይነት ተዋውሎ በጋዝ ልርከፈከፍብኝ ብሎ ነው። ጋዝ አርከፍክፌ አንድ ጀበን ነው የምሄደው። ዋላ ላዚም ክፍት ለኩሸበት ይላል አባቱ። በቤተሰቦች ላይ የመጣ ደግሞ ብሞት አለቀውም። ያነሳው ብሞት በቃ

አንተ ቅርናታ ምን ያልኩት አን የትልቅ ወራዳ አንተ እስተነሸበትቶህ አሁን እኔን ምን አባቷ ትላለህ? አፈንዝጋ ልኩት ዘርሊንገሱ ነው ያልኩት። ህ እንደዚህነኝን ይወቃ አልኩት። ጥንቃቄ ማበጀት አለብን። የአማራ ልጅ ነኝ ነው ያልኩት እኔ የአማራ ሳይንት ልጅ ነኝ ነው ያልኩት። የአማራዋ ልጅ ነኝ ይወቅ ነው ያልኩት። ገባህ? የማንዘር እንዲሁ እንኳን አወከኝ የኔን አባት ጥቁር ይሁን ቀይ ይሁን አታውቀውም ነው ያልኩት። እና ስለዚህ

የዛሬው ድራማ የተለየ የሞቀ የደመቀ የተደማመቀ እስከሆነ ድረስ ብዬሻለሁ። እንግዲህ በቃ ለማንኛውም የቻናሌ ተከታዮች በላይክ በሽር በሰብስክራይብ ሞቅድ የሞቅ አድርጋችሁ ይችን ቪዲዮ መቶ ሺ ክተቷት እና እናንተ ሰው አንስቴ ታብታብታብታብ አድርጋችሁ ሸር አድርጋችሁ መቶና መቶ ሺ ክተቱ። ተው በአላህ ምንድን ነው እናንተ እዴ እስቲ መቶ ሺህ እንደው ያንስበት ነው ለሱመያ ትትሉ። ሱመያን ያያችሁ እስቲ እንያያችሁ። እዳ አለ ዛሬ የቀጠለች። ግን አፍሽ እንዳለፈልፊ አንቺ አንቺ ወዘቀሽ ሴትዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። እንግዲህ ላይክ ሸር